ሰላም አሌኩም ወራህመቱላይ ወበረካቱ። ያጀማ እንዴት ቆያችሁ? ሰሞኑን ቲክቶክ ላይ ዘውጁና የሚልን ቦስ መሰረት በማድረግ የተለያዩ ወጣቶች ዘውጁና ያሉ የቪዲዮ ሪያክሽን መስራታቸውን መሰረት አድርጎ ኡስታዝ ኑሩ ቱርኪ አላህ የጠብቀውና ስለ ጋብቻ፣ ስለ ዝሙት አስከፊነት የተለያዩ ትምህርቶችን ለመስጠት ላይቭ ላይ እገባለሁ ብሎ ገብቶ አስተምሯል። ላይቡ እንግዲህ ያልተከታተልኩትም ንጽጽር የሚሰጡ ወንድሞች ጋር ስለነበርኩ ማለት ነው። ነገር ግን ላይን ቁጭ ብለው የተከታተሉ የወንድ ፌሚኒስቶችና የሴት ፌሚኒስቶች ቁጭራ ጸጉራቸውን ሲሰነጥቁ በተለያዩ ሶሻል ሚዲያ በተለይም ፌስቡክ ላይ ታዝብ ያለሁኝ፣ የጀማአ ሆስነዘን ይኖራችሁ። ሆስነዘን በጣም ጥሩ ነው። ኡስታዝ ኑሮ ቱርክ ያለ ይጠብቀውና ወጣቱ እንዲጠቀም ነው እያስተማረ ያለው እንጂ ጥሩ ሰው ነው። የሃይማኖት ሰው ነው። ትልቅ ሰው ነው። እንዴት ነው ሰዎችን ሊጎዳ የሚችል የሚያስተምረው? ለምንድነው ቆጭራ ፀጉር የምትሰነጥቁት? ለምንድነው ሆስነዘን የሌላችሁ ብቻ ከሊት እንዲህ አለች አከሌ እንዲህ አለ ለመባል እየተንጋጋችሁ እየመጣችሁ የምትጽፉት ያ ጀማ ሙስሊምነት ለምንድን ነው የሚጠቅመው? ሆስ መዘን የሚባል ነገር አለ። ስተግፍር ላ ረቢ። ለማንኛውም እነዚህ ፀጉር ሰንጣቂዎችን የወንድና የሴት ፌሚኒስት መሰረት አድርጌ ለመናገርም ሳይሆን ከጀምሩ ኡስታዝ ኑሮቱኪ ያንን ሀሳብ ይዞ ሲመጣ ቪዲዮ ለመስራት ፈልጌ ነበር። ምክንያቱም ምንድን ነው በዚህ ጊዜ ወጣቱ ከትዳር ይልቅ ፍቅረኛ ምናምን በሚል ከትዳር ውጭ ያለ ግንኙነት እየጣፈጠው መጥቷል። ይሄ በጣም የሚያስጠላና የማህበረሰብ ግንባታን የሚያበላሽ ነው። እንደ ኢስላም አምላካችን አላሁ ስብሀነሁ ወተዓላ ላተቅረቡ ዚና ነው ያለው፣ ወላተቅረቡ ዚና፣ ያ ዚናን ሥሩ ሳይሆን ወላተቅረቡ ዚና ነው ያለው አምላካችን አላሁ ስብሀነሁ ወተዓላ። ለላግጣ አልተፈጠርንም፣ ለቁም ነገር ነው የተፈጠርነው። እያንዳንዷ የምንኖራት ሕይወት ቁም ነገር ናት። ስለዚህ ስራችንን፣ ቀልዳችንን፣ ማንኛውም ነገር ቁም ነገር መሆን አለበት። ትዳርም ቁም ነገር ነው። እና በጣም የበሽኩት ምንድነው ኡስታዝ ዘውጁና የሚለው መሰረት አድርጎ ትምህርት ላ ሲወጣ የሚያሽፉ ምናምን ስለ ላጤ ምናምን የሚሉ አሉ። እኔ በጣም ይገረመኝ፣ እንዲ ምንድነ የማህበረሰቡ አክላቅ እንደዚህ ተበላሽቷል? ያ ከላጤነት ውጡ ዝሙት እንዳትሰሩ ብሎ ማስተማር ላጤ የሚለውን ቃል መሰረት አድርጎ መምከሩ ምንም ያስቅና የሚያሳልቅ ነገር አለው? ኡስታዝ ሊያጋቡን ነው መሰል ምናምን ሲያሽፉ ሲስቁ የነበረ ጀስት በቃ ከማልጠብቀው ሰዎች ሁሉ አይቻለሁ። በቃ የወጠጥ የጎረምሳ አስተሳሰብ ማለት ነው። እንዲህ ነገሩ እኮ ሲሪየስ ነው። እናንተ በነገራችን ላይ ምንድነው የታዘብኩት፣ ሰው ዝሙት እየተጸየፈ አይደለም። እና እኔ ከወጣሁኝ አስራ ምናምን አመት ሆኖኛል። ከኢትዮጵያና አገራማን ነው ወይ ዝናብ ጣለ፣ ወይ እርሻ አረሳቸው፣ ወይ ዘራቸው፣ ወይ አከሌ እንዴት ናት፣ እንዴት ነው ምናምን እያልኩ ስጠይቅ፣ አከሌማ እንዲህ ሆኖ አከሌማ እያሉ ይነግሩኛል። እኔ እደነግጣለሁ። እንዲህ ቆይ ማህበረሰቡ ልጁን ይህ ነውር ነው ይሁን ነውር አይደለም ብሎ ማስተማር አቆመ እንዴ ነው ያልኩት። በአስራ ምናምን አመታቸው ጭራሽ ይሄ ቦይ ፍሬንድ ግርል ፍሬንድ የሚባል ፍቅረኛ የሚባል ነገር ይዞ ጭራሽ አርግዞ ዲቃላ ምናምን ይዞ የሚመጡ አሉ። ታውቃላችሁ፣ በእኛ ጊዜ እኔ በኔ በኔ ጊዜ እንዲ እኔ ቤተሰቦች እኔ ያሳደጉኝ ማለት ነው። ዲቃላ የሚባል ይዘች ትመጭና ዝሞት የሚባል ነገር ፍቅረኛ ቅብጥር ቅበጥርሶ ይዘሽ የምትመጪ ከሆነ በቃ በህይወትሽ ወስነሽ ነው የተባልኩት። ለትምህርት ነው እንጂ ትምህርት ቤት የገባችው ለእንደዚህ አይነት ነገር አይደለም ተብዬ ነው እኔ የተማርኩት። ታውቃላችሁ ይህን ብቻም ሳይሆን እኔ ቤት እንግዲህ እኔ ቤተሰቦች የገጠር ሰዎች ናቸው። ስለ ሃይማኖት አያውቁም። ነገር ግን ይህ ነውር ነው፣ ይህ ነውር አይደለም ብለው አላደለ በራሳቸው ላይፍ ስታይል ነው ያሳደጉኝ። በጣም ነው የጠቀምኝ። ይህን ይህናት ቤ ተብዬ ነው ያደግኩት። እንዲህ ተቀመጭ እንዲህ በይ ተብዬ ነው ያደግኩት እና እኔ አሁን በቤተሰብ ሲያሳድገኝ አመጋገብ እንትን ሲል አሁን ቃሪያ አልወድም። ምክንያቱም ቃሪያ ያለብህ ነው እንዴት ተብዬ ስላደኩኝ ማለት ነው። ቃሪያ እንደዚህ ቆርጥሞ ምናምን ምናምን መብለት አለመደብኝም። ቤት ስላልበላሁ እየበላሁት ስላላደግኩኝ አቃጥለኛል። አሁን ቃሪያ አፈራለሁ። ሲጀመር በርበሬ እንዴ በርበሬ በልጠ ሻናት ላይ ውጪ ነው የምትለው መዬ እና ትኩስ መብለት ምናምን ላ የሚባል ነገር የለም ቤት አሁን ወተት ሲታለብ ምን ለመስላችሁ? ወተት በእርግጥ ያው ምንድን ነው ወተት ተጠራቅሞ ተገፍቶ ቅቤ ተሽጦ ለቤታችን መደጎሚያ ስለሚሆን ብዙ ጊዜ ወተት አይገኝም። ወተት የሚገኝበት ወቅት ላይ ወተት ብዬ አልጠይቅም እ ወንድነሽ እንዲ አንጂ ተብዬ ነው ያደጉት። አሁን ለወቅሳችሁ ምን አይነት ቤተሰቦች ናቸው እንድትሉ አይደለም። እኔ ማልላቸው በጣም ነው የምወዳቸው የማከብራቸው ጠቅሞኛለን። እና ይህን የፈለግኩት ምንድን ነው በዚህ ጊዜ እንዴት ነው ስለአመጋገብ የምታወሩ ልትሉ ትችላላችሁ። ልጆች ናቸው፣ የተመጣጠነ ምግብ ብሉ፣ አብሏቸው። ነገር ግን እንደው ይህ ነውር ነው፣ ይህ ነውር አይደለም ብሏቸው እንዴት ነው ሃይስኩል ላይ ልጆቻቸው ተጣብሰው ሴቲቱም ወንዱ ተጣብሰው የሚመጡት? እኔ ፍቅረኛ የሚባል ነገር በቃ ሰው ነውራ ይሄ ነገር ዝሙት የሚባል ነገር ቤታቸው ማውራት አቁሟል። ቆይ ማህበረሰቡ ያጀማ፣ ለሙስሊም ብቻም አይደለም፣ ሌላውም ከሙስሊም ውጭ ያለው ማህበረሰብ ልጁን በእንደዚህ መልኩ ማሳደግ አለበት። ወንድ ልጇ ወይም ሴት ልጁ ፍቅረኛ አለኝ ምናምን ብላ ያዛ ስትመጣ ጀስት የሚያልፍ ማህበረሰብ መሆን የለበትም። እንዲህ ሃይማኖት ጠቁሙ፣ የሰው ልጅ ስነ ምግባር እንዲያነጽ እኮ ነው በመልክቱ አስተምሮ ብ እንደለያየ ማለት ነው እና በቀልድ የሚታይ ነገር አይደለም። ከተማ ከተማን ሶሻል ሚዲያ ልን ብቻም ሳይሆን በዞን በወረዳ በቀበሌ ደረጃ ስትሄዱ፣ ለዳዋ ስትወጡ ልጆቻችሁን ይሄ ነውር ነው ይሄ ነውር አይደለም ብላችሁ አስተምሩ። በቃ ዝሙት እንዳይሰሩ። እንደ እናንተ ዛሬ የሃይስኩል የሚማሩ ልጆች የፕሪፓራቶር የሚማሩ ልጆች ዩኒቨርሲቲ ተጣበስን ብለው እንደ ቁም ነገር ያወራሉ። ያኔ አይታፈርም እንኳ እንደ ኧረ፣ ያ አላህ ሰው እንደ ዝሙት ሰራሁ ብሎ የሚያወራው ያኔ ያ ጀመአ ዝሙትን ሰው ተለማምዶታል። እኔ እንጃ ሃይማኖት ራሱ አለን የሚሉት ለምን እንደሆን አላውቅም። አይሰቀጥጣቸውም። በመጨረሻ እንትን ስል ምታ ክንት ባልና ሚስት መካከል የሚፈጠር መምታት ምናም በሚለው ዙሪያ በነገራችን ላይ እንደ አውዱ ነው፣ እንደ አውድ ነው ብሎ ማለት፣ አንድ ባለ ትዳሩ እንደ አካባቢው እንደ ማህበረሰቡ እንደ ህይወት ልምዱ ይለያያል። ሲመታሽ እንዲህ በይ እንዲህ በይ የምትሉ ፌሚኒስቶች ወይም የሆነ አለ አይደለ፣ ይሄ እንትን ነው የሚባሉ ይሄ ሶሻል ሚዲያ ኢንፍሉዌንሰር አሉ፣ የእነሱ ንግግር እየወሰዱ አጉል እንዲህ ካለሽ እንዲህ አትበይ የምትሉ በጣም ነው የምታስቁኝ ሶሻል ሚዲያ ላይ ያሉ የሶሻል ሚዲያ ኢንፍሉንሰሮች አብዛኞቹ በዚህ በትዳር ዙሪያ በወንዳም በሴት ግንኙነት ዙሪያ አሉ። እንደኛ ነገር ላጤዎች ናቸው። ጸጉርም ሲሰነጥቁ ያየሁት የትዳር እንትን የላቸውም፣ የትዳር ልምዱ የላቸውም። ምንም የትዳር ልምዱ የለኝም። ኦኬ ስለዚህ፣ እንዲህ ብልሽ እንዲያብልሽ አልልም። እንደ ማህበረሰቡ ይለያል። እኔ ከማቃቸው ባለትዳሮች ያዩዋቸው የተለያዩ ነገሮች አሉ። አላበኝ እኛ ጋር ሙቀት እየገባ ነው ያ ጀማ ቪዲዮ እያስረዘምኩኝ ነው። አንድ ምሳሌ ልጥቀስላችሁ። እናትና አባቴ ተጋብተው ሲኖሩ አንድ ጊዜ አባቴ እናቴን መታት። የመታት አመታት በጣም መጥፎ ነው ይሄ። ባትሪ ታውቃለች፣ የገጠር ባትሪ ድንጋይ ውስጥ አለ። ባትሪው ቀፎ ድንጋይ አለ ውስጡ። በዛ መቷት። እናቴ ኮብላ ሄደች፣ ደምቷ ሁሉ እንደውም ተሰፍቶ ነው ጆሮዋ ተቀዶ የዳነችው። እና ትዝ ብሎ ትልቅ ከሆንኩ በኋላ እንግዲህ ሞታለች እናት፣ ያለ ይዘንላት ትልቅ ከሆንኩ በኋላ ትዝ ብሎኝ አልቅሻለሁኝ የመታት ማለት ነው እናቴ ኮብላ ሄደች። ሰው አምጥቶ አስታረቃቸው። ኦኬ፣ አባቴ እናቴን ከመታት በኋላ ፍለጋ ጀመረ። ተሸምግሎ ግን ገባች፣ መልሳ ገባች። ተዋውተናል። አንዳንድ ጊዜ ባሎች ሚስት ስታጠፋ ነው የሚመቱት። ከመቱም በኋላ ሚስታቸውን ይፈልጋሉ። ደግሞም ልጆች ራሱ ማለት ነው እናታቸው በተደጋጋሚ የማትደበደብ ከሆነ አልፎ አልፎ በሚፈጠር ግጭት ፍቺ ባይኖር ደስ ይላቸዋል። አሁን እናቴ በዛን ሰዓት ተመታ። ፋዘር ከሌላ ወለደው ልጅ ነበር፣ ሲስተር ነበረች። ልጆች ነን እና እናቴ ከቤት ስትሄድ በቃ ድንግርግር አለ። ልጆች ነን፣ ተመልሳ እንድትመጣ እንናፍቅ ነበረ። አባታችን እናታችን መምታቱን ሳይሆን የሚታየን ቤት ማንም የለም እናታችን የለችም እንድትመጣ ነው። እና እንዲህ በጥፊ ከመታሽ በጥፊ መታሽ ማለት ሰድበሽ ማለት ምናምን የምትሉ ቤት ያለችዋ ሴትዮ ናት የምትወስነው፣ ሰውዬውና ሴትዮ ናት የምትወስነው ያኔ ግርም ነው የሚለኝ። ብዙ አይነት የትዳር እንትኖችን አይቻለሁኝ። ኦኬ። ደግሞም አንዳንድ ሰዎች ሲናደዱ ሚስቶቻቸውን ላለማምታት እቃ የሚሰብሩ አሉ። አንድ እቃ የሚሰብር ሰው አውቃለሁ። ሚስቱ ላለማምታት ሲናደድ ማለት ነው። ያኔ ብዙ አይነት ነገሮች አሉ አንዳንድ ሴቶችም በትንሽ ነገር እኔ እንጃ በቃ ምን ልበላችሁ ሰዎቹ እንደ ህይወታቸው ልምድ ይለያያል እንዲህ ካደረገች እንዲት አደረገች አይባልም በእርግጥ እንዴት አደረገች ስለተባለ እያንዳንዱ ሴት ተነስታ ትዳሯን ታፈርሳለች ማለት አይደለም የራሷን ህይወት ራሷን የምታቀው ነገር ግን አንዳንድ ቦልሃዎች አሉ ሶሻል ሚዲያ ላይ እንደወረደ የሰሙትን ወስደው ለመተግበር እንዴት ትመታኛለ ምናምን ብለው ጸብ የሚያጭሩ አንዲቱ እዚህ ሳኡዲ ነው አሉ ወንዶች ብራችሁን እየበሉ ብራችሁን እየበሉ ሲባል ብር የሚያጠራቀምላት ባል ነበራት እና ብር ልበላ ነው ምናምን ስትል ብርሽ ልበላ ነው የሚያጠራቀምላትን ብር ስጥት አድርጓት ተፋቱ። ትዳራቸው ደኖ ትዳራቸው ፈረሰ። እና ሰዎችን በራሳችሁ ልካት ትለኩ። ያኔ ጫፍ ይዘው ሂደው ጸብ የሚያጭሩ ሰዎች አሉ፣ ከወንዱም ከሴቱ። ሚሊየን ሰው ሚሊዮን አስተሳሰብ ነው ያለው። በነገራችን ላይ አስር ደቂቃ ሊሞላ ነው ንግግሬ። ታደምጣታደምጡት አላቅም። በዚህ ዙሪያ በወር አንድ ሰዓት ራሱ ላወራ ይችላለሁኝ እና ሆስነ ዘን ይኖራችሁ ነው፣ ያኒ በክፋት አደለም። ኡስታዝ የእናቶቻችን ምናምን ብሎ የተናገረው ከማህበረሰቡ ከቤተሰቡ ያገኘውን የህይወት ልምድ ነው እላለሁኝ። ደህና ሁኑ።